ሰላም ሰላም የቻናል የቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ በአማርኛ ፊደል ከሀ እስከ እረ ድረስ መጥቻለሁ ማለት ነው። ከመጀመሪያው ጀምሬ ከሀ ጀምሬ እስከ እረ ድረስ እየጻፍኩኝና እያነበብኩኝ እየቆጠሁ ማለት ነው። ፊደሎችን አሳያቸዋለሁ። እናንተ ደብተርና እስክሪብቶ ይዛችሁ ፊደሎችን አብራችሁ ከኔ ጋር ከመጀመሪያው ጀምራችሁ እየቆጠራችሁና እየጻፋችሁ ማለት ነው። አጻጻፍ ሁላ ነው ባንድ ላይ የሰራሁላችሁ። መጻፍ የማትችሉ ተማሪዎች እና ጀማሪ ፊደል ገና መቁጠር የምትጀምሩ ተማሪዎች ይህ በጣም ይጠቅማችኋል። እናንተ አንድ ባንድ ስቆጥርና ስጽፍ እየተከታተላችሁ አብራችሁ መጽሐፍ እጃችሁን ለማፍታታት ማለት ነው። አብራችሁ እንዴት አድርጌ ፊደሉን እንደምጽፈው እያያችሁ ትጽፋላችሁ ማለት ነው። ስቆጥር አብራችሁ ድምፅን እየሰማችሁ አብራችሁ ትቆጥራላችሁ ማለት ነው። እየቀነሱ እሰራላችኋለሁ ተከታታይ ቀን ፊደሎችን ስራ ሌላላችሁ በኮሜንት አሁን በአዲስ እሰራላችኋለሁ ማለት ነው። በእርግጥ መጀመሪያ እሰርቻለሁኝ ከመጀመሪያው ጀምሬ፣ አሁን ደግሞ በአዲስ ቃልም እየመሰረቱ በመጀመሪያ በመጀመሪያ ድምፅ በሀፊደል በለ በሀመርኳ በመና በሰ በራርጌ በመጀመሪያ በመጀመሪያ ዚ ላይ ቃል መሰርቻለሁ። ከዚህ ጋር ደግሞ ፊደሎች አሉ። እየጻፉ እና እያነበኩ አሳያችኋለሁ። ቀጥታ ወደ ቪዲዮ ገባለሁ። እናንተ ደብተር እስክርቢቶ ይዛችሁ ተከታተሉ ማለት ነው። መልካም ቆይታ ይሆንላችሁ። ቀጥታ ወደ ቪዲዮ ገባለሁ ወይም ሀ ሁ ሂ

ሲ ሳ ሴ ስ ሶ። ቀጥላር ረ ሩ ሪ ራ ሬ ር ሮ። እሺ ከዚህ በመቀጠል ደግሞ ያነብኩ በሃተራ እያነበኩ አሳያቸዋለሁ። ሀ ለ መ ሀለመ የመጀመሪያ ፊደል የመጀመሪያ ፊደል ነው። ሀለመ ይላል። ሀለመ በሃተራ ሀለመ። በለተራ ደግሞ ለ ቀ መ ለቀመ ለቀመ ይላል ማለት ነው። በረተራ ለቀመ የሚል ቃል መሰረት ነው። በሐመር ተራ ደግሞ ሐ ከ መ ሐከመ ሐከመ ሐከመ የሚል መሰረት ነው ማለት ነው። ሐከመ ፊደሎችን ከቆጠራችሁ በቃ በመተራ ደግሞ መ መ ለ ለ ሰ ሰ መለሰ መለሰ የሚል መሰረት ነው ማለት ነው። በሰተራ ደግሞ ሰ ሰ ቀ ለ ሰቀለ ሰቀለ የሚል መሰረት ነው ማለት ነው። በረተራ ደግሞ ረ ፈደረፈደረፈደ የሚል መሰረት ነው ማለት ነው። ከዚህ በመቀጠል ደግሞ ከላይ ወደ ታች ከላይ ወደ ታች ቆጥርላችኋለሁ ማለት ነው። አሁን ያሳየኋችሁ አጸጻፍና በድምፅ እያነበው በስክሪፕቶ ደግሞ እየጻፉ አሳይቻችኋለሁ። አሁን ድምፃቸውን በትክክል ለማወቅ ከዚህ ከሀ ጀምሬ ወደታች ከሁለተኛው ሁ ብዬ ደግሞ አሁንም ወደታች ወደታች እያነብኩ አሳያችኋለሁ ማለት ነው። እናንተ ተከታተሉ፣ ቪዲዮውን ላይክ፣ አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ተከታተሉ ማለት ነው። እኔ እቆጥርላችኋለሁ ወደታች ወደታች ማለት ነው። እናንተ ድምፁን አብራችሁ ትቆጥራላችሁ። ይህን ድምፁን አወቃችሁ ማለት ቀጣይ ይህኛውን ቃሉን ለማንበብ አይከብዳችሁም፣ አይከብዳችሁም ይሄን ቃል ለማንበብ ይህን ለመቅ ደግሞ ምንድነው የሚያስፈልገው ድምፃቸውን ማወቅ። አሁን አቆጣጥሩን ካወቃችሁ በኋላ ድምፃቸውን ለማወቅ እኔን አብራችሁ ተከትላችሁ ትቆጥራላችሁ ማለት ነው። እሺ፣ ከዚ ጋ ሃ ሀ ለ ሀ መ ሰ ረ ይህ የመጀመሪያ ድምፁ ነው። የመጀመሪያ ድምፁ ከዚያ ሁለተኛው ድምፁ ሁ ሀ ሁ አይል የሚለው ሁ ሉ ሁ ሙ ሱ ሩ እሺ። ከዚያ ይሄ ሁለተኛው ድምፅ ከሆነ ቀጥላት ቀጥላት ከጎኑ ላይ ያለው አይደል፣ የተቀጠለ የተቀጠለ ከጎኑ ላይ ያለው። ከዚያ ሶስተኛው ደግሞ ከእግሩ ላይ ጠማማ ነው ማለት ነው። ድምጹ ደግሞ ምን ይላል? ሃ ሁ ሂ ሂ ሊ ሂ ሚ ሲ ሪ የሚል ድምጽ አለው ማለት ነው። ይሄ የዚህ ድምፁ የምትለዩበት አሁን የጠራሁትን ድምጽ በመጥራት ነው ማለት ነው። ከፊደሎቹ መለየው ደግሞ ከእግሩ ላይ ጠማም አለበት፣ በዚያ ትለዩታላችሁ። ንባብ ላይ ሲመጣ ይህን ድምፅ በመጠቀም ማንበብ ትችላላችሁ ማለት ነው። እሺ ከዛ አራተኛው ድምፅ ሀ ላ ሀ ማ ሳ ራ ይላል ማለት ነው። ይሄ አራተኛ ላይ የሚገኘው ከፊደሎቹ አራተኛ ላይ የሚገኘው ነው ማለት ነው። ይሄ ደግሞ ው እንደ ፊደሎቹ ይለያያሉ ለምሳሌ የሃ ፊደል ይህ እንደዚሁ ነች። የለ ደግሞ አንድ እግሯ አጭር፣ አንድ እግሯ ረጅም ይሆናል። የሃ እንደዚያው፣ የምም በዚህ በኩል እግሯ ረጅም ነው። የሰ እንደዚያ፣ እንደ ፊደሎቹ ይለያሉ ማለት ነው። አራተኛው ድምፁ አሁን የጠራሁት ድምፅ በመጠቀም ፊደሎችን ደግሞ ከሌሎቹ እንደዚያ አድርጎ በማስተዋልና በመጻፍ በማየት ትለዩታላችሁ ማነው እሺ። ከዛ ወደ አምስተኛው ድምፅ አምስተኛው እግሩ ላይ ቀለበት ቀለበትና ያለው ማለት ነው። ቀለበት ቀለበት አለው፣ ይሄ በቃ አይጠፋም ድምፁ ደግሞ ሀ ሁ ሂ ሃ ሄ ይላል። ሄ ሌ ሄ ሜ ሴ ሬ የሚል ድምፅ አለው ማለት ነው። እንደዚህ አሁን የጠራሁትን ድምፅ አለው ማለት ነው። ዚ ይህ መለያው እግሩ ላይ ቀለበት ስላለው አይጠፋም። ከሁሉ ፊደል የሚለይበት ከእግሩ ቀለበት ስላለው ነው። ድምፁ ደግሞ አሁን የጠራሁትን ድምፅ መጠቀም እየደጋገማችሁ እናንተ ጀማሪ የሆናችሁ ተማሪዎች እኔን ተከትላችሁ እየደገማችሁ መቁጠር መቁጠር ስታደረጉት ይገባቸዋል ማለት ነው። አጭር አጭር ቪዲዮ እንደዚህ ሰራላችኋለሁ። እናንተ የተከታተላችሁ መቁጠር። እሺ፣ ከዚያ ስድስተኛው ድምፅ ስድስተኛው ድምፅ ደግሞ ህ ይላል። ህ ል ህ ም ስ ር ር አሁን የጠራሁት ድምፅ ደግሞ ልክ እንደ አራተኛው ድምፅ ከፊደሎቹ መለያ አለው ው አናቱ ላይ ሀ ፊደል ጠመም ያለ ነው። ለደግሞ በዚህ በኩል ካለው ግሯ ቀለበት አላት ማለት ነው። የለፊደል በዚህኛው በኩል ነው ግሯ ቀለበቷ በዚህ በኩል ቀለበት አላት ሀ ደግሞ እዚ አናቷ ላይ ጠመም አለባት ማለት ነው። የመ የው ግሩ ዘወር ያለ ነው። የሰም እንደዛው፣ የረ ይለያን ማለት ነው። ስታዩት ከፊደሎቹ ይለያን ድምፁ ደግሞ ይህን በመጠቀም ነው ንባብ ላይ ሲመጣ እሺ ከዛ ወደ መጨረሻው ድምፅ ስንሄድ፣ ሆ ሎ ሆ ሞ ሶ ሮ ይላል። ይሄው የመጨረሻውም መለየ ያለው ከሌሎቹ ፊደሎች መለየ ያለው ድምፁም ልክ እንደዚያው ምን ሚል ድምፅ አለው? ሆ ሎ ሆ ሞ ሶ ሮ ሁሉም ድምፅ ይሄው። ይሄን የእነዚህን ድምፅ ከያዛችሁ፣ ሌላ ፊደሎች የሚወጡትንም በእነዚህ መያዝ ትችላላችሁ ማለት ነው። ልክ እንደዚህ ያደርጋችው? ትቆጥራላችሁ ከዛ ማንበብ ትችላላችሁ። እሺ ከዚያ እዚህ ጋ ወደ መሰረቱላችሁ ሊሄድ የመሰረቱላችሁ ደግሞ በፊደሎቹ መጀመሪያ በመጀመሪያዎች፣ ለምሳሌ ከዚ ጋ ነዚህ ያሉ በነዚህ ብቻ ነው እንጂ በነዚህ ቅጥላት ባላቸው ምናምን አይደለም። በመጀመሪያ በመጀመሪያው ለጀማሪዎች ተማሪ ፊደል መጀመሪያ ለምትቆጥሩ ተማሪዎች መጀመሪያ በመጀመሪያ በመጀመሪያ ድምሮ ማለማመድ ያለባቸው ማለት ነው። ስለዚህ ይህን ቆጥ አነብላችኋለሁ እሺ ምን ይላል የመጀመሪያው? ሀ ለ መ ሀለመ ሀለመ ይላል ማለት ነው። ሁለተኛው በለተራ ደግሞ የተመሰረተው ለን መጀመሪያ አድርጌ ለ ቀ መ ለቀመ ለቀመ መቆጠር ማለት ነው። በሀመር ኳ ደግሞ መጀመሪያ ሀን ከዚያ ከ ከዚያ መ ሀከመ ሀከመ ሀከመ። እሺ በመተራ ደግሞ መጀመሪያ መን ከዚያ ለ ከዚያ ሰ መለሰ መለሰ መለሰ ከዚያ በሰተራ ሰቀለ ሰቀለ ሰቀለ እሺ፣ ከዚያ በረተራ ረፈደ ረፈደ ረፈደ ይላል ማለት ነው። ልክ እንደኔ እንደዚህ መቆጠር የቆጠራችሁ መለማመድ አለባችሁ። ፊደል መቁጠር ከጀመራችሁ በኋላ ሁሉ ፊደል ቆጥራችሁ ከጨርሳችሁ ልክ በመጀመሪያ በመጀመሪያው እንደዚህ ያደርጋችሁ ማንበብ መጻፍ ትችላላችሁ ማለት ነው። እንደዚህ እያሳነሱ በጣም ሳላ በዛ እየቀነሱ ሲደሎችን እንደዚህ እየቆጠሩ እና ቃል የመሰረቱ እሰራላቸኋለሁ። በቀን በቀን ቪዲዮ ሰራለሁ። እናንተ እየገባችሁ ላይክ፣ አዲስ የሆናች ተማሪዎች ሰብስክራይብ እያደረጋቸው ቪዲዮውን ተከታተሉ። በውስጥ መስመር ማጥናትና መማር የምትፈልጉ በውስጥ መስመር እናስተምራለን። በኤሞቤ ቴሌግራም፣ በዋሳፕ እናንተ በምትፈልጉት ፕላትፎርም እናስጠናለን ማለት ነው። በውስጥ መስመር ሀይበሉን እኛ እንመልሳለን። የዛሬ ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምመለስ መልካም ቆዩልኝ። ደህና ሁኑ።